በአዲስ አበባ ሀገረ ስብከት ለቦሌ አራብሳ አካባቢ ምዕመናን የቅዳሴ አገልግሎት ተጀመረ። በአዲስ አበባ ከተማ ከሲታውያን ገዳም ቅዱስ ዮሴፍ ቆምስና ስራ የሚገኘው በርካታ ካቶሊካውያን ምዕመናን የሚገኙበት የአራብሳ አካባቢ ላለፉት ዓመታት የቤተ ክርስቲያን ቦታና መንፈሳዊ አገልግሎት እንዲያገኙ ተሰባስበውና ጊዜያዊ ኮሚቴ አቋቁመው ሲከታተሉ እንደነበር ተገልጿል። በእለቱ በተደረገው መስዋዕተ ቅዳሴ የአዲስ አበባ ሀገረ ስብከት ሐዋርያዊ የስራዎች ቢሮ ኃላፊ ክቡር አባ ጴጥሮስ በርጋ፣ ክቡር አባ ወልደ ትንሳኤ ከሴታውያን አባቶች ገዳም ክቡር አባ ገብረ መስቀል ሽኩር እና ክቡር አባ ፍራንሲስ ተገኝተዋል። መስዋዕተ ቅዳሴው የተደረገው በጊዜያዊ የኪራይ ቦታ ሲሆን ቤተ ክርስቲያን በመትከል ሂደት ውስጥ የተገኙ አምሳ አራት የአካባቢው ምዕመናን ከህጻናት እስካዋቂዎች አባቶች እና እናቶች የዚህ ታሪክ አካል በመሆን በንቃት እያንዳንዱን የአገልግሎት ተግዳሮት ለማለፍ የሚደረግ ጥረት እንደሚደግፉ እና ከካህናት አባቶች ጎን በመቆም በእለቱ ያልተገኙ ሌሎች በርካታ ምዕመናንንም ለማሰባሰብ ተጨማሪ ጊዜያዊ ኮሚቴ በመምረጥ መነቃቃታቸውን አሳይተዋል። ከከተማ እድገትና መስፋፋት ጋር ተያይዞ የዳርቻዎች ቤተጸሎቶችን እያስተባበሩ የሚገኙት ክቡር አባ ገብረ መስቀል በበኩላቸው ሁሉም ምዕመናን በዚህ ወራት ያለውን የአገልግሎት ድርሻ እንዲወጡ በቤተ ክርስቲያን ድርሻ ያላቸውን ሚና በማወቅ እንዲሳተፉ ሀሳብ ሰጥተዋል። አክለውም ካታኪስቶች የሚሆኑ መምህራን እዚሁ ከምዕመናኑ መካከል በመውሰድ ልጆችን ለማስተማርና ለሚስጥራት ለማብቃት ያም ባይሆን ሌሎች ወጣቶችና ሴሚናሪስቶች እንደሚያዘጋጁ ተናግረዋል ተናግረዋል። ክቡር አባ ጴጥሮስ በበኩላቸው በአካባቢው ያሉ በርካታ ምዕመናን መኖራቸውን ከዚህ በፊት ለሁለት ዓመታት በተለይም ለኤርትራውያን ካቶሊካውያን ምዕመናን ከመሪ ካህኑ ክቡር አባ ሰላማ ጋር በመሆን የቅዳሴ አገልግሎት እንደተሰጠ ዘላቂ መፍትሔ እስኪያገኝ የማያስችሉ ሁኔታዎች በመፈጠራቸው ይህ አገልግሎት መቋረጡንና በቀጣይ ቋሚ የሚሆን ቤተ ክርስቲያንና አገልግሎቶቿ እስኪተከሉ ሁሉም በጸሎትና በማስተባበር አንድ እንዲሆን ጥሪ አድርገዋል። ምዕመናን በበኩላቸው ያላቸውን መንፈሳዊ ሕይወት ለማሳደግ ሚስጥራት ሰዓትን ለመከታተልና ልጆች በቤተ ክርስቲያን ለማሳደግ የከተማ ርቀት ፈታኝ እንደሆነባቸው በማንሳት በቀጣይ የክረምት ወራት ልጆች ለሚስጥራት እንዲዘጋጁ አባቶች በዚህ ይገዛ እንዲያደርጉ ተማጥነዋል። በመጨረሻም ይህ የተጀመረው መስዋዕተ ቅዳሴ ምቹ ቦታ በመፈለግ በየወሩ በቋሚነት የሚደረግ እንዲሆንና በአጭር ጊዜም በተሰጠ ቦታ የተሟላ አገልግሎት የሚደረግበትን አግባብ ክቡር አባ ጴጥሮስ አስረድተው በዝማሬና በቡራኬ የዕለቱ ፕሮግራም ተጠናቋል።